ሴራ ነው። የምን ሴራ? ሁሉም ነገር ማሚን እንድንጠረጥራት የተደገሰ ነበር። እንደዛ ማን ሊያደርግ ይችላል? ርብቃ፣ እኔ እንጃ። አትዋሽም። ምን? ርብቃ ምን እያልሽ ነው? አዎ ቢል፣ ሁሉንም ነገር እሱ ያደረገው እየመሰለኝ ነው። ርብቃ፣ በእናትሽ እንግዲህ የርብቃ አጎት በዚህ ጉዳይ ላይ በመሳተፉ በጣም ደስ የሚል ነገር ነው። የርብቃ አጎት እንግዲህ ሁለቱ ሲገጥሙ ማለትም አቤልና እዩ እየተጣሉ ነበረ ማለት ነው ከመግቢያው ላይ እንዳስመለከትኳችሁ። ታዲያ በዚህ ሰዓት የእነሱን መጫጫዋ እየሰማው የርብቃ አጎት መጥቶ ይገለግላቸዋል ማለት ነው። እንግዲህ እዩ ምን ብሏን? ይሄ ሰውዬ እንደ አባቴ አይነት ነው ብሏል። እና እንግዲህ የርብቃ አባትና የዩኤል አባት የታወቀ ነው፣ አንድ ነው። ምንም እንኳን እነሱ ነው ባይሉም ግን ከሁኔታዎቹ ስንረዳ አንድ እንደሆነ ግልጽ ነው ማለት ነው። እና እንግዲህ አሁን ላይ ግን ማን ነው የተጎዳው የሚለውን ነገርና አቤልና ርብቃ ምን ላይ ደረሱ? ታዲያ በተለይ አቤልና እዩ ወረድ እየገጠሙ ተመልክተን ነበረ። እና ምን ሆነው ይሆን? ምክንያቱም እነሱ ትናንትና ምን ይላቸው በጣም ያስፈራል ማለት ነው። በዚህም የተነሳ እንግዲህ ብዙ ተመልካች ምን ሆነው ሊሆን ይችላል እያለ እየተጨነቀ ይገኛል። እና እንግዲህ ምን ሆነዋል የሚለውንና ደግሞ ቀጣይስ ምን ሊሆን ይችላል የሚለውን የምናወራ ይሆናል ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። በያላችሁበት ይህንን ቪዲዮ ውስጥ ጀምሩ፣ በላይክ ጀምሩ ማለት ነው። ለሁሉ ይደርስ ዘንድ ነውና እና እንግዲህ ይህ እዩኤል ሴራው ተጋልጦበታል። በጣም በሚገርመ ሁኔታ እንግዲህ እዩኤል ሀሳቡና እቅዱ እሱ የሚወዳት መቲን፣ በእርግጥ በፍቅር ጉዳይ ላይ አያፈቅራትም። ምክንያቱም እሱ የሚፈልገው ገንዘብ ነው። ገንዘብ ደግሞ ይሄ ቤት በእሷ ስም ማለትም በመታሰቢያ ስም እንደሆነ የታወቀ ነው። ምክንያቱም ማሚ የእሷ እናት ስለሆነች ማለት ነው ማሚቴ እና ማሚቴ እንግዲህ በልጇ ስም አድርጋለች፣ ይህንን ሁሉ ንብረት ድርጅቱም ሳይቀር ለምን የሚለው ነገር ለሁላችንም ጥያቄ ቢሆንም፣ ምክንያቱም ሞግዚት ናት። ሞግዚት ከሆነች ደግሞ ገንዘቡ ሊሆን የሚገባው ለባለቤቶቹ፣ ማለትም ለአቤል ወይ ለእዩ፣ እንደዛ ነው መሆን ያለበት። ታዲያ ዚጋ ለምንድነው ነው ይሄ የሆነው ነው ማለትም እንግዲህ ማሚቴ ለምንድን ነው በራኪብ ስም ወይም በመቲ ስም ያደረገችው የሚለው እንዳለ ሆኖ አሁን ላይ ግን እንግዲህ አቤል አሳቡና እቅዱ ከመታሰቢያ ጋር ያለውን ነገር አጠናክሮ በስልክ የነገረው ሰውም በስልክ የነገረው ሰው፣ በነገራችን ላይ የርብቃ አባት ይመስለኛል። ማለትም የራሱም አባቱ ማለት ነው። በስልክ ስለሚያወሩ እሱ ይመስለኛል። እስኪ እናንተ ምን ትላላችሁ? እና ሲቀጥል እንግዲህ የሚያማክረው አካል ምን ብሎታለኝ እና እንዴት ነው? እሺ አለች ወይ ሲለው፣ ማወሽ ብላኛለች ብሎ እንግዲህ ቤቱን ለመውሰድ በጣም እየተንጠራራ እና ማን እንደሆነ ጀግና ማን እንደሆነ ጀግና ያልሆነው እናያለን እያለ ሲፎክር የነበረው እዩኤል ማለት ነው። አቤል እና ርብቄ የርብቄ አጎት ሲመጡ ለምን መጣችሁ፣ እንዴት መጣችሁ የሚለው ጥያቄው በጣም ነበረ እየደረደረው። ለምን ቢባል እሱ የሚፈልገው ማንም ሰው እንዳይመጣ ነው። ምክንያቱም ሰዎቹ መተዋል ሲባል አልመጡም ቤታችሁን የወሰዱ ሰዎች አልመጡም እያለ ቤቱን ለመውሰድ ግን የሚጥራው እሱ ነበር፣ ከጀርባ ማለት ነው። እንግዲህ እንደዚህ አይነት እባብ ሰዎች ብዙ አሉ፣ ብዙ ብዙ ማለት ነው። እና ይሄ ነገር በጣም አስተማሪ ነገር ነው። እናም እንግዲህ አቤል ሊያምን አልፈቀደም ነበረ። እንግዲህ ርብቃ ምን ብለዋለች ለአቤል? አቤል ልጃችን የገደለው ይሄንን ሁሉ ግፍ እየሰራብን ያለው አሁንም ቤታችን ሊወስድ የሚንጠራራው አንድ ሰው ነው ብለዋለች። እሱ ግን ያንን አንድ ሰው ማን ነው የሚለውን ማመን ፍላጎት አልነበረውም። ማመንም አልፈለገም ከነ ማለት ነው ምክንያቱም ደግሞ አይፈረድበትም። እንዴት ነው ወንድምህ ነው ልጅ ይሄን የገደለው ሲባል ለማመን በጣም ከባድ ነው እና በጣም ከባድ ስለሆነ አቤል ማመን አልፈለገም። እዩኤል ነው ስትለው ጭራሹንም ይባስ ብሎ ርብቃን በጥፊ ነው ያጮላት ማለት ነው። እዚ ጋ ሚስቴክ ነው፣ ይሄ ስህተት ነው። ሚስቱን በጥፊ ማለት አልነበረበትም። ግን በጣም ኦቨር ሆነበት። እንዴት አድርጎ ይመን ወንድሜ የሚለው ጭራሹንም እኮ የቤቱን ወረቀት ራሱ ለሱ እሱ ጋር እንዳለ ነው የታወቀው ማለት ነው እንግዲህ እንኳን ወረቀቱ ያለው ከሪች ጋር እንደሆነ እናውቃለን። ከሪች ጋ የሆነበት ምክንያት ደግሞ አግዛት ማለት ነው። አዙ ስላገዘቻት ሪች ወስደዋለች። ሪች ደግሞ ለሚያውቅ ማለትም በዚህ ጉዳይ ላይ ለሚያማክር ለአማካሪ ሰጥተዋለች። እሱም እየተመራመረ ነው። እንዴ! እንዴት ነው ግን ይሄ ነገር ውስብስብ ያለው። የአቤል አባት የፈረመው ለማን ነው? ራኬብ የምትባለው ሴትስ ማናት እያለሱ እንግዲህ እያሰላሰለ ይገኛል። በሌላ በኩል ሰውየው ማለትም የሚጽፈውና ደግሞ ትክክሉን ነገር የሚያውቀው ጠበቃው ሰው ማለት ነው። ታዲያ በዚህ ርብቃ ደስተኛ ናት ወይ? ኔ ርችዬ በጣም ነው ማመሰግነው፣ የአንቺ ነገር ይለይብኛል ብላለች። እንግዲህ የርብቃ ያጎትም እንደዛው አንቺ ልጅ ግን ደህና ነሽ? አድገሻል እኮ እያለ ሲያወራትም ተመልክተናል። ዲስ ሚንስ ከልጅነት ጓደኞች ናቸው። እንደዚህ አይነት ጓደኛ በእውነቱ በጣም ነው ደስ የሚለው። ርች እንግዲህ ስራዋን ሱቋን ዘግታ ስራ ሰላዋን ትታ ነው ምታ በእስከ ሁለት ቀን እስከ ሶስት ቀን እያደረች ርብቅን እንትሪት የምታደርጋት ማለት ነው። አሁን ላይ ግን አቤል እንግዲህ የሚነገረውን አልሰማም ብሎ ነበረ፣ ካላየኋላ ምንም እና፣ እንግዲህ ካላየኋላ ምንም ያለው አቤል ማለት ነው። በአይኑ አይቷል፣ ርብቂ ቀድማ ነግረዋለች፣ አቤል ልጃችን የገደለው ቤታችንም አሁን ሊወስድ ያለው ሌላም ሌላም ብዙ ነገር የሚያደርገው ሰው አጠገባችን ያለ ሰው ነው። ስለዚህ የእኛን ኢንፎርሜሽን የእኛን ሁሉን ነገር የሚያውቅ ነው እሱም ደግሞ እዩ ነው ብለዋለች። በእርግጥ እዚህ ጋር ርብቄ ትክክሉን የተናገረችው ግን መፍጠን አልነበረባትም። ግን ደግሞ መናገሯ መልካም ሆነ። ምክንያቱም ራሱ አቤል በጆሮ ሰማ፣ በአይኑ አየ። እንግዲህ እንደተለመደው እዩኤል ሄዶ ስልክ የሚያወራበት ሽንት ቤት ነው እና እዛ እያወራ እያለ እንግዲህ እሷ ደግሞ ማለትም ርብቄ ስለነገረችው እዩኤል ነው ይህንን ሁሉ እያደረገ ያለው ስላለች አቤል ደግሞ እንዴት ብሎ ተናዶ ሰምቶ ተናዶ ግን ወጣ። ምን ሊያደረግ? እዩን ሊያገኝ። ልክ ሲወጣ እዩ ደግሞ በር ከፍቶ የሽንት ቤት ሳያስበው እያወራ ነበረ ማለት ነው። ስለዚህ ሲያወራ ደግሞ ልጇን መግደሊን ብታውቅ አስበዋል። እንደገና ደግሞ ገንዘቡን፣ ንብረቱ በመታሰቢያ በመቴ ስም እንደሆነ ቢያውቁ ምን ሊያደርገኝ እንደሚችል ታውቃል እያለው ነበረ። ታዲያ በዛ ሰዓት በስልክ የሚያወራው ሰው ምንም አያመጣም እያለው ነው። እና እንዴት ነው ምንም የማያመጣው ግዴ በጣም ከባድ እኮ ነው። አስበው እስኪ ሲል ከኋላ ሰምቶታል ማለት ነው አቤል። ታዲያ ን የሰማው አቤል አልቻለም መቆጣጠር አልቻለም። እንደ ርብቄ እያወቀ እንዳላወቀ፣ ርብቄ አሁን እያወቀ እንዳላወቀ ነው ምቶ ነው የሆን ነገር እንኳን ሲል አደል አዎ፣ ምናም ብላ ባላወቀ። ግን ምንድን ነው እያወቀች። ለዛም ነው እዩኤልን፣ አቶ እዩኤል እስኪ ሂድ የምትደርስበትን ቦታ እናያለን፣ አብረን ሁሉንም ነገር አውቃለሁ እያለች ነበረ ማለት ነው። እና እንግዲህ አሁን ላይ እሷ ማድረግ ያለባትን አድርጋለች። አቤል እንዲነቃ አድርገዋለች። አቤልም በንቃተ ሕሊና ሆኖ ስለሄደ ነው እንጂ ነቄ ባይል እያወራ ምናምን ቢሄድ ፀጥ ይል ነበረ ማለት ነው፣ እንደለመደው። ስለዚህ አያዝም ነበር። አሁን ላይ ግን የርብቃ አጎት ማለት ነው እዩኤልን ለህግ አሳልፈን መስጠት አለብን ብሏል። ይህን ያለበት ምክንያት ደግሞ አቤልን አቤል እስኪ ወረቀቱን አምጣው፣ ወረቀቱን አምጣው እና እስኪ እንየው። ማለት እንዴት ነው ቤቱ ሊሄድ የቻለው? እንዴት ነው ይህ ሁሉ ነገር ሊሆን የቻለው? ብሎ በጣም በድንጋጤ ማለት ነው እንዴት እንዴት ሊሆን ቻለ? ገንዘባችሁ ነው ደግሞ ሳባት ለማይታወቅ ሰው እንዴት ይፈርማል? ስለዚህ እስኪ አምጥቶ ወረቀቱን ሲል እዩኤል ደግሞ መጀመሪያ አቤል እዩኤል ጋ ነው ያለው ብሎ ነበረ። እዩኤል ወረቀቱን አምጣ ሲባል ሄዶ ሲፈልግ ወረቀቱን አላገኘውም። ምክንያቱም ወረቀቱ ያለው የት ነው? ሪች ጋ ነው ማለት ነው። ኢቨን ማሚቲ ራሱ በዚህ በኩል አገዛቸዋለች። ወረቀቱን አውጥታ ለአዙ ሰታታለች። ለአዙ ሰታ አዙ፣ ይሄ ወረቀት ይጠቅማቸዋል። እኔ ሁሉንም ነገር አውቃለሁ መጀመሪያ ውሃ ስጪ ብላ ብቻ ሁሉንም ነገር እንደምታውቅ ተናግራለች ማለት ነው። በዚህ ሰዓት ታዲያ በጣም ነው ደስ ያላት ማለት ነው። በጣም በጣም ነው ደስ ያላትኝ። በነገራችን ላይ ማመን ሁላ ነው ያቃታት አዙ ማለት ነው። እንዴ ማሜቴ አንቺ እያወራሽ እኮ ነው ታውቆሻን፣ እያወራሽ ነው፣ እያለቻት ነበረና ነበረ። ማሜቴ ማውራት ትችላለች፣ ደናናት። ምክንያቱም ዶክተሮችም እኮ ያሉት ቶሎ ትድናለች ነው። ለዚ ነው ርቄ ማሜቴ እንዴት ና ስትል፣ ማሜቴ እኮ መናገር ትፈልጋለች። ታዲያ ግን ምን እያለ ነበረ? እዩል አፋፏን እያያዛት ነበረ። አረ ምንም እኮ አልዳነችም፣ በጣም ነው የሚያሳዝነው ማለት ነው። ና አልዳነችም፣ ምንም እኮ ተስፋ የላትም፣ ምንም ተስፋ ምንም የላትም እያለ ነበር። ለምን ማሜቴ ከነቃች ሁሉንም ነገር ትናገራለች። አንደኛ ነገር መቴ ልጇ እንደሆነች፣ ሁለተኛ ነገር ገንዘቡን ቤቱን በልጇ ስም ነው ያደረገችው፣ ስለዚህ በመቲ ስም ነው ብላ፣ ሶስተኛ ነገር ደግሞ ብቻ ብዙ ብዙ ነገር ትናገራለች። መቲና እዩኤልም ያላቸውን ሌሽንም ታውቃለች፣ እያየች ነው ባይኗ። ብዙ ነገር ስለምታውቅ ምን ብሏታል? አንቺ አሮይት ብታስመሲ ነው የሚሻልሽ፣ እንዳልሰማ ብቶኝ ነው የሚሻልሽ። ከዚያ ውጭ ግን ምን እንደማረገሽ እኔ አውቃለሁ። ልቅ አድርጌ ነው ምገድልሽ እያለ ስለአስፈራራት አሁን ላይ ማሚቴ እንዳላወቀ መንበላታለች። አዙን ያዙ እኔ እንደማወራ እኔ እንደማውቅ ምታቅ አንቺ ብቻ ነሽ። ለሌላ ሰው ሹክ እንዳትይ በጭራሽ ብላ አስጠንቅቃታለች። እና እንግዲህ እሷም እሺ እሺ ማምቲ እሺ እና ምን ላርግ ስትላት፣ ይሄንን ዶክሜንት ይሄ ፋይል ትልቁና ዋናው ነው። ይሄን ወስደሽ ለሪች ስጫት። ስስጫት እኮ አይቻለሁ አውቃለሁ ምታወሩትን ሁሉ እኮ እሰማለሁ ብላታለች ማለት ነው። እሷም እንግዲህ እሺ ብላ ወስዳ ሰጥታታለች። በጣም ደስ የሚለው ነገር ማለት ነው። ስለዚህ አንድ ላይ ነው አሁን ላይ ዶክሜንቱ ያለው። ታዲያ ዶክሜንቱ አንድ ላይ መሆኑ ደግሞ ጥቅሙ በጣም የጎላ ነው። ይሄንንም እንግዲህ ተናግሯል ማለት ነው።

ወረቀቱን የያዘው ሰውዬ አማካሪው ሰውዬ በጣም ጥሩ ነገር ጥሩ ቻንስ እንዴ! ይሄማ እኮ በጣም አስፈላጊ ነው እንዴ! በጣም አስፈላጊ ወረቀት ነበረ ብሏልኝ። ስለዚህ አሁን ላይ እነሱ እያሸነፉ ነው። አሁን ግን ለርብቃ ሰርፕራይዝ ለማድረግ ነበረ አስባይ ነበረው አዙ። ነገር ግን ያው ሪች ለአቤል ነግራው ስለነበረ አቤል ደግሞ ያው ለርብቃ ነግሯታል። ስለዛ ሰርፕራይዝነቱ አልሆነም ማለት ነው። ከዚያ ውጭ ግን ዋናው ነገር እኮ ሰርፕራይዝነቱ ሳይሆን ዋናው መሳካቱ ነው። ማለትም ቤታቸው እንዳይወሰድ ማድረጋቸው ነው። እና በነገራችን ላይ አዙ ዋዘኛ፣ ቀልደኛ የሆነ ዶርዬ ትመስላለች እንጂ እንደዚ አይደለችም። በጣም ጠንካራ፣ በጣም ጎበዝ ልጅ ናት። እና አሁን ያደረገችው ነገር በጣም ደስ የሚል ነገር ነው፣ ማለት ነው። እንግዲህ ይህንን ይመስል ነበረ። አሁን ታዲያ የርብቃ አጎት ያደረገው ነገር ደስ የሚለው ነገርስ ምንድን ነው ከተባለ፣ ደውሎ እንግዲህ እዩን በፖሊስ አስይዞታል ማለት ነው። እና አዎ መያዝም አለበት። ፍትህ ለአቤል እንላለን። አቤል ግን እውነት መሞት የለበትም። እንግዲህ ያው እንደተመለከት ነው ሁላችንም፣ እየገጠሙ መሳሪያውን ግን እየተቀማሙ ነበረ። ቀድሞ እንግዲህ እዩኤል አቤልን እ እሱን መሳሪያ ጣለው፣ እሱን መሳሪያ ተው እያለው ነበረ ማለት ነው። እና እንግዲህ አሁን ምን ሊሆን ይችላል የሚለውን እስኪ እናንተ ምን ሊሆን ይችላል ብላችሁ ታስባላችሁ? እኔ እንደሚመስለኝ ግን አቤል ምንም እንደማይሆን ሬሌ ምክንያቱም አቤል የሆን ነገር ከሆነ ይደብራል። አቤልና ርብቃ ብዙ ተሰቃይተዋል፣ በማሚቲ በተለያየ ነገር። ስለዚህ አሁን ላይ ምንም ሊሆኑ አይገባም እውነት ለመናገር ማለት ነው። ምክንያቱም ይሁን ነገር ከሆኑ በጣም ነው የሚያስጠላው። በጣም ተሰቃይተዋል ለፍቅር ብለው ብዙ ግፍ አይተዋል። ማሜቴ መጀመሪያ ላይ ሳይወድሱ እሱ እንዲወዳት ስታስገድደው ነበረ። ከተፋቀሩ በኋላ ደግሞ ተለያዩ እያለች ስቃያቸውን ስታበላቸው ነበረ። ማሜቴ ተለውጣ ማለት ነው። አሁን ላይ ግን ማሜቴ ደህና ሰው ሆና ትመጣለች ብለን ተስፋ እናደርጋለን ስትድን። ይህን ይመስል ነበር ውዶችዬ ብዙ እንደተማርንበት ተስፋ አደርጋለሁ እንደ እዩኤል ካይነቱ የጭቃሾ ፈጣሪ ሰውረን። ባይ ባይ። ተወዳጆች፣ መልካምነት ለራስ ነው። በሄድንበት በኑሯችን በሁሉ ነገራችን መልካም ነገርን እናደርግ። ርብቃ ቅናት፣ ስለዚህ ቀና ስለሆነች ነው አሁን ነገሮችን ሁላ እየደረሰችባቸው እያወቀችባቸው ያለችው ማለት ነው። እዩኤል ደግሞ በጣም ከፋተኛ ስለሆነው አወዳደቁ እየከፋ ነው ማለት ነው። ስለዚህ መልካም መሆን ለራስ ነው ማለት ነው። እና ሰብስክራይብ ያደረጋቸው ቤተሰብ ያልሆናቸው ቤተሰብ ሆኑ አላችኋለሁ ላይክ የማደርገው ኮሜንት፣ የእናንተ አስተያየት እናንተ ምን ትላላችሁ? ይህንን ጠይቃችኋለሁ። ውዶችዬ ባይ ባይ፣ ወዳችኋለሁ ውድ ቤተሰቦቼ።